መርማሪ ማሁል የተሰኘው ተከታታይ ቪዲዮ ክፍል 14 ቀጥሏል። ባለፈው ክፍል 13 ማሁል እና መርማሪው እስላም ማርኮን ይዘውት ወደ ውሃው ገብተው ነበረ። ዳጅ ማሁል እኮ ሞቷል አበቃለት። አፍህን ዝጋ። እሱ እኮ ቀላል ሰው አይደለም ማሁል ነው። ለማንኛውም ጫካ ውስጥ በደንብ ፈልጉት። ሞቶም ከሆነ መገኘት አለበት። ማይክል እና ሰዎቹ ሄሊኮፕተራቸውን በመጠቀም ማሁልን ጫካ ውስጥ መፈለግ ጀመሩ። ማሁልና መርማሪው ኦስላም ደና ሲሆኑ ማርኮ ግን ራሱን ስቶ ነበረ። ኦስላም የት ነው ያለ ነው? ስለዚህ ቦታ ምንም አላውቅም፣ አለቃ። ስልኬ ራሱ ውሃ ውስጥ ገብቷል አይሰራም፣ አለቃ። እዚህ አካባቢ የሆነ ሰው ያለ ይመስለኛል። እና ለምን ይመስላችኋል መርማሪው ኦስላም እዚህ አካባቢ ሰው አለ ብሎ የተናገረው? መልሳቸውንም በኮመንት ጻፉ። በደንብ ካያችሁት ከነሱ ራቅ ብሎ የሚጨስ ነገር ይታያል። ይህም ማለት የሆነ ነገር አለ ማለት ነው። ማሁልና ኦስላም ከዛፍ ጋር ማርኮን አስረውት ጭሱ ወዳለበት አቅጣጫ መሄድ ጀመሩ። ዳድ ማሁልን አላገኘ ነው ነግሬ ነበረ። እሱማ በቀላል አይሞትም። ኦስላም አንተ ከኋላ ይሁን። ነገር ግን ወዲያው ማሁል የሆነ ሰው አየ። ከዛ ማሁል ዛፍ ስር ከተደበቀ በኋላ ኦስላምም እንዲደበቅ ነገረው። ማሁል ሲመለከት አንድ ብቻ ሳይሆን ሁለት ሰዎች አሳ እየጠበሱ አየ። ኦ እነዚህማ ሶስት ናቸው። ማሁል ሶስት ናቸው ያለበት ምክንያት ከሰዎቹ አጠገብ የሴት ጫማ ይታይ ነበረ። ከዛ ማሁል ሲነቃ እጁን ታስሮ አገኘ። የት ነው ያለሁት? አየኸው፣ የማስታወስ ችሎታውን አጥቷል። ማናችሁ እናንተ? ደግሞ እንዴት እዚህ መጥተው? እኔ ራሱ ማነኝ? ከዛ ሰውየው ማሁልን ፈተሸው፣ ነገር ግን ምንም አላገኝበትም ነበር። ይሄ ሰውዬ ምንም አይጠቅምም፣ ጭንቅላቱን አጥቷል። ከዛ ቅድም ማሁልን የመታችው ሴት መጣች። ብቻውን አልነበረም፣ አብረውትም ሰዎች ነበሩ። እውነቱን ተናገር ማና አንተ። ባክሽ ይሄ የማይረባ ነው። ውሃ ውስጥ ወርውሪው፣ አሳዎች ይብሉት። ከዛ ሰውየው ማሁልን እየጎተተ መውሰድ ጀመረ። ከዛም ከተራራው ጫፍ ላይ ያደረሰው። ለመሞት ተዘጋጀ አይደለም ማሁል በተራው ሰውየው መደብደብ ጀመረ። እባክህ ጌታዬ ተውኝ፣ ለብር ብይ እኮ ነው የምሰራው። እሺ ንገሪ ማናችሁ እናንተ? ደሞ እዚህ ደሴት ላይ ምን ታደርጋላችሁ? ሰውየውም ስሙ ሼራ እንደሚባልና ባንግላዴሽ ውስጥ ይህን ደሴት በመጠቀም ብዙ ነገሮችን በማዘዋወር እንደሚሰራ ነገረው። እንዲሁም ከፖሊሶች ለመደበቅ ለትንሽ ቀናት እዚህ እንደሚቀመጡም ነገረው። ማሁል ከሼራ ጋር በመሆን ማርኮን ወደ ሰረበት ቦታ ሄደ ነገር ግን ማርኮ የለም በጣም ይደርማል የሆነ ሰው ማርኮን አስመልጦታል ከዛ ኦስላምን መፈለግ ጀመረ ኦስላም የሆነ ችግር ሳይደርስበት አይቀርም ከዛ ከሼራ ጋር ቀድሞ ወደ ነበሩበት ቦታ መሄድ ጀመሩ እዚህ የነበሩ ሰዎች የት ሄዱ ምናልባት አለቃ የሆነ መርከብ ዛሬ ወደዚህ ደሴት ስለሚመጣ እሱ ለመቀበል ይሆናል ይሄዱት። ከዛ ማሁልና ሼራ ወደዛ ደሴት መሄድ ጀመሩ። ከዛ ተደበቀው መርከቡ እስኪመጣ መጠበቅ ጀመሩ። ጣሪዬ፣ ሆይ አይሆንም! መርከቡ ላይም የቬነም ዌብ ሎጎ አለበት። ወይኔ፣ በጣም በጣም አስፈሪ ነው። ሼራ፣ እነዚህ ሰዎች አደገኝ የሚባሉ አዘዋዋሪዎች ናቸው። እሺ አለቃ፣ አብሬ እሰራለሁ። ነገር ግን የኔን ደህንነት መጠበቅ አለብህ። ለእሱ እንኳን ሐሳብ አይግባ። አሁን ሰራችንን እንጀምር። የማሁል ዕቅድ የቬነም ዌብን መርከብ መያዝ ነው። ከዛ ሼራ አብሯቸው ከሚሠራ ሰዎች አጠገብ ደረሰ። ማሁል ኦስላምንና ማርኮን ማግኘት ባለመቻሉ ተናዷል። የሆነ ነገር ያስፈራል። ኦስላም እንዴት በድንገት ሊጠፋ ይችላል? ምናልባት ሼራ እያታለለኝ ሊሆን ስለሚችል ቦታ መቀየር አለብኝ። ከዛ ማሁል ከዛፉ ስር ቦታው መቀየር ጀመረ። ከዛ የሆነ የሰው ጥላ አየ። ለምን እዚህ ዛፍ ስር ይጠበቃሉ? ይህ ማለት የሆኑ ሰዎች ይህን ደሴት ከበውታል ማለት ነው። ማሁል ምን እየተፈጠረ እንዳለ ግራ ገብቶታል። በሌላ በኩል ደግሞ መርከቡ እየመጣ ሲሆን፣ ሰዎች ደግሞ ጫካ ውስጥ አሉ። አሁን የሚፈጠረው ነገርማ ተደብቄ ማየት አለብኝ። ማሁል ዛፉ ላይ በመውጣት ሳለ፣ በተመሳሳይ ሁኔታ ደግሞ መርማሪው ኦስላም እሱም ዛፍ ላይ ተደብቆ ነበረ። መርከቡ ከደረሰ በኋላም ብዙ ሰዎች ወርደው ከሼራ ጋር መነጋገር ይጀምራሉ። ማሁል ከሼራ ጋር የተስማማው ሰዎቹን እዛው ለማቆየት ነበረ። የባንግላዴሽ ፖሊሶች እየፈለጉን ስለሆነ አደገኛ ነው፣ እዚሁ ሁኑ። እነዚህ ኮ ድራኮ ኔክሳስ የተባሉ ሰዎች ናቸው። ምን ይሰራሉ? ማሁል ከዚህ ቦታ እንድንሄድ እየጠቆመን ከዛ ሼራ ከራሱ ሰዎች ጋር ቦታውን ለቆም ሄድ ጀመሩ። ከዛ ወዲያው የድራኮ ኔክሰስ ሰዎች መተኮስ ጀመሩ። ይህንንም ሲያዩ ደግሞ የቬነሙ ዌብ ሰዎችም እነሱ መተኮስ ጀመሩ። ደገሬ አርፍ የታባቱን ያለው ተናገር መቼም አርብ ናት ይዙ ቢግዳዲ እንደሚረዳው አታውቂም እንዴ? ምን እያልከነው ነው? እባክህ ይህንን ተበላለ ቢካድከኝ ደግሞ ደሞ ከዚህ ባሴ ይጠብቃል። ከዛ ወደው አሊያ የሆነ ሀሳብ መጣለት። የስ ቆይ ጠብቀኝ ከዛ ለፖሊሱ ቀዝቃዛ በረዶ እንዲያመጡላት ንግረው፣ ሰውየውን አሰረችው። እሺ ጓደኛዬ፣ አሁን አሳያለሁ። ከዛ አሊያ የሰውየው ቲሸርት ውስጥ በረዶን ከተተችው። ከዛ እሱ መጮ ጀመረ። እባክሽ አሊያ እንደዚያ አታደርጊ፣ በረዶን አውጭልኝ እባክሽ አሊያ፣ ምን ይመስላል? ባካቱ፣ ምን ነው ቶሎ ሀሳብን ቀየርክ? ከዛ ሷም ውሃውን ስደፋለት በረዶ ቀለጠ። ልንገርሽ፣ በቃ አርብ ብሩ ዛሬ ማታ ወደ ዱባይ ይሄዳል። ሁሉም ፖሊሶች እየፈለጉ ስላሉ ቢግዳዲ ነው እንደዚህ ያደረገው። አሃ፣ ወደ ዱባይ ከመሄዱ በፊት እኔ ለመግደል አቀዷል ማለት ነው። ታየለ አለ፣ አንዱን አሳየዋለሁ ፍጠኑ! መርከቡ በ10 ደቂቃ መሄድ አለበት። አርበ ብሮ፣ ሁሉንም እቃ መርከቡ ላይ ጭነናል። በቃ ነገ ጧት ዱባይ እንገናኝ። ግን ይሄ እንዴት ሊሆን ይችላል? አሃ፣ ይሄ ማለት መርከቡ ወደ ዱባይ ሳይሆን ወደ ሌላ ቦታ ነው የሚሄደው ማለት ነው። እና ለምን ይመስላችኋል፣ አሊያ ይሄ መርከብ ወደ ሌላ ቦታ እንጂ ወደ ዱባይ እንደማይሄድ ያሰበችው? በመርከብ ከሙምባይ ወደ ዱባይ ለመድረስ ቢያንስ 10 ቀን ይፈጃል። ታዲያ እንዴት ጠዋት ሊደርስ ይችላል? ይህ ማለት አድራሻው እንዳይታወቅ በሌላ ቋንቋ እያወሩ ነው ማለት ነው። መርከቡ ላይ ብዙ ሰዎች አሉ እና ብቼ መጋፈጥ አልችልም፣ ግን አርቭን ከያዝኩት መረጃ ይሰጠኛል አሩፍ አሁኑ ኑ ኩም አለበለዚያ መሞተ ነው። ዌልካም አሊያ፣ እንደምትመጪ ጠበቄሽ ነበረ። ስማ አታመልካኝ፣ እጅህን ስጥ። አሊያ፣ ከኋላሽ ተመልካች እንጂ፣ ከዛ እንዴት እንደምትይዥኝ አስቢ። አያ አሊያ ለመያዝ መተሽ፣ አንቺን ያዙሽ። ዛሬ አሊያን ግድያት ለቢግዳዲ ይልክለታሉ። ምናልክ ቢግዳድ በህይወት አለ ከዛ እንዲተኩሱባት አዘዘ። ጌታ ይሁየ ዛሬ ነው። ጣን ኦ ምንድን ነው የተፈጠረው? ደግሞ እዚህ እንዴት መታችሁ? ብቻሽን አርፈን ለመያዝ እንደሄድሽ አዲ ነግሮን የመጣ ነው። ማነህ አንተ? አርቪት ነህ ነው? እባክሽ እንዳትገይ፣ እኔም ሆና አባላለሁ። አርቫንችን እንድገል ላከኝ ሲሆን የአርብን ድምፅ አስመስዬ እንድሰራ ነበር የቀጠረኝ። አሁን ገባኝ። ጥያቄዎችንም ከጠየቀችው በኋላ አሊያ አሁን አርብ ዱባይ እንዳለ ተረዳች። ይህ ማለት አርብ ዱባይ እየተዝናና ነው። ቆይ ሄድለት የለዛ። አሊያ ተጠንቀቂ። እኔና ዊሊያም ስራ ስላለን እዚህ ነው የምንቆየው። አታሰቡ ውዶች፣ እኔ ብቻዬን ይዟለሁ። ሞናንም ካሰረችው በኋላ አሊያ ወደ አዲ፣ እነ ዊልያም ደግሞ ወደ ሰራቸው ሄዱ። ታነሰውዬ እንደ ለመድከው እስኪ የሩባይ ተኬት ሀካርግል። አሊያ መጀመሪያ መርማሪ ጃላልን ማግኘት አለብሽ። መርማሪ ጃላል የሩባይ መርማሪ ሲሆን የእኛ የመርማሪዎች ቡድን አባል ነው። የተለየ እስኪልና ችሎታ እንዲሁም የማሰብ አቅም ዋው! አሊያ መርማሪ ጃላል ለመታወቅ በጣም ጓጉቻለሁ። እና እዛ ጫካ ውስጥ የተጀመረው ተኩስ ምን ተፈጥሮ ይሆን? ዱባይ ውስጥስ አርቭ ላይ ምን ይፈጠር ይሆን? አሊያ ሄዳ ትይዘዋለች? ይህንን አጓጊ ክፍል በቀጣይ ስለምናየው ሁላችሁም ሰብስክራይብ አድርጋችሁ ጠብቁ። እንዲሁም እነዚህን የመርማሪ ማሁልን ቪዲዮዎች ስንሰራ በጣም ብዙ ድካም ስላለው እናንተ በምላሹ ደግሞ ላይክ እና ሰብስክራይብ በማድረግ አበረታቱን።